ሰላም የኑሮ ላይፍ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላሙ ብዝት ይበል። ዛሬም ለየት ባለ ቪዲዮ መጥቻለሁ። የዛሬው ቪዲዮ ቁርስ አሰራር፣ አብረን ምና ይሆናል አብረን ምን ሰራ ይሆናል? የዛሬው ቁርስ በጣም ቀላል የሆነ ቤታችን ውስጥ በሚገኝ ግብአት ምን ሰራ ይሆናል? እኔ ብዙ ጊዜ ያው እንዲህ አይነት ቁርስ አላዘውትርም፣ ግን ያው በወር ሁለት አንዴ ደስ ይለኛል። ብዙ ጊዜ ደስ የሚለኝ ጠዋት ላይ ፍርፍር እንጀራ በሰላጣ በጣም ወዳለውኝ እና የሚያስፈልገን ግብአት አንደኛ ፓፕሪካ ድንች እንደዛውም ሁለት አይነት ቃሪያ ሽንኩርት እንቁላል በጣም ቀላለው ሽንኩርት ካለን እንጨምራለን ባንጨምርም ደግሞ በጣም ጣፋጭ ነው እንግዳ ሲኖር በዳቦ ወይ ደግሞ ያለ ዳቦ ወይ ደግሞ በሩዝ በጣም ይጣፍጣል አብሶ ልጆች በጣም ይወዱታል ሞክሩት እና አሰራሩ በጣም ቀላል ነው። ቤስት ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር ያረጋችሁ አበርታቱን። በዛውም ሐሳብ ኮሜንት ካላችሁ እንቀበላለን። የእናንተ ኮሜንት ያበረታኛል፣ ከዚህም ለየት ያለ ነገር እንድሰራ ይረዳኛል። የኑር ላይፍ ቻናል ቤተሰብ እንደዛውም ያሉኝን ፕሮዳክት እቃዎች ለማስተዋወቅ ሞክራለሁ። አንደኛ ላይ ኑር ሞሪንጋ በ2025 ጥራቱን የጠበቀ 250 ግራም እና 150 ግራም፣ 250 ግራም 15 ዩሮ፣ እንደዛውም 150 ግራም 10 ዩሮ። በማንኛውም ሰዓት ኦርደር ካረጋችሁ ጀርመን ውስጥ በሁለት ቀን ቤቱ ይመጣል መላኪያ በነፃ ነው። እንደዛውም ብዛት ሲኖረው ዲስካውንት አለው። ሁለተኛ ላይ የሲዳማ ቡና የታጠበ እንደዛውም ኤስፕሬሶ የተቆላ ኑር ቡና ታገኛላችሁ። በማንኛውም ሰዓት ኦርደር ካደረጋችሁ ከሁለት ቀን እስከ ሶስት ቀን ጀርመን ውስጥ በቤቶ ይመጣል። ከእናንተም የሚጠበቀው እዚ ጋር በምናስቀምጥላቸው ቁጥር ኦርደር ማድረግ ነው። ከሞሪንጋ ፓውደር ውጭ ማንኛውንም ፕሮዳክት እቃ ስታዙ ክፍያ አለው። የፖስታ እናስከፍላለን። የኑር ላይፍ ቻናል ቤተሰብ ለየት ያለ ፕሮዳክት እቃዎችን በቅርቡ ይገባሉ። እንደዛውም ፈልጋችሁ ያጣችሁት ፕሮዳክት እቃዎች ካሉ በማንኛውም ሰዓት ኦርደር ማድረግ ችሁ እኛ ጋር ኮመንት ካረጋችሁልን ፈልገን ባላችሁበት እናቀርባለን። የኑር ላይፍ ቻናል ቤተሰብ የዛሬን ቁርሴን እንደወደዳችሁ ተስፋ አርጋለሁ። እናም ሻይን አፍልቼ ያለውኝ ከዛም በኋላ በመበላው ገበታ ላይ ማውጥቼ ሾ ነገር ደስ ይለኛል። ኑር ላይፍ ብዬዚህ ጋ ያው ጽሁፍ ጀምሬ ያለው እና ቤስት ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ባላችሁ ጊዜ ለራሳችሁ ጊዜ ስጡ። ብዙ ጊዜ ያው ቁርስ እየተለመደ አይደለም ግን ደግሞ ያው ለየት ያለ ነገር ደስ ይለኛል። እናንተም በቤታችሁ ሞክሩት። እንደምትወዱትም ተስፋ አደርጋለሁ። አብሶ ደግሞ ቅዳሜና እሑድ የሆነ ለየት ያለ ምግብ ማብሰል ደስ ይለኛል። እናንተም በቤታችሁ ልምድ ይኖራችሁ። ቅዳሜና እሑድ የሆነ ለየት ያለ ነገር ተጠቀሙ፣ ለየት ያለ ነገር ስሩ። አብሶ ደግሞ ሞያ ካሌላችሁ ማየት ነው። ምንድን ነው የሚባለው? መልክ ስጠኝ። ሞያ ከጎረቤት አይደል የሚባለው? አቤት አባባል እና ቤስት ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በተቻለኝ አቅም ለየት ያለ ቪዲዮችን እየሰራሁ ለማቅረብ ሞክራለሁ። ቤስት ፋሚሊ ከሰው ስህተት ከብረት ዝገት አይጠፋምና፣ ባና ሀገር ውስጥ ያጠፋሁት ነገር ካለ በጣም ይቅርታ። ይህ ሳምንት የሰላም የፍቅር የደስታ ይሁንላችሁ። ቻው ቻው